ጀግናው ልዑል እንግዲህ የአቤልን ወንድም ማለት ነው ከተደገሰለት የሞት ድግስ አትርፎታን ማለት ነው። እንግዲህ ከፈጣሪ በታች የሰው ልጅ ሰበቡን ያደርሳልና፣ እንግዲህ ልዑል እንግዲህ ያው የአቤልን ጉዳይ ይዞ እየመረመረ ይገኛል ማለት ነው። ታዲያ እንግዲህ በደረሰው መረጃ ወደ አንድ ቤት ሂዶ አንዲት ሴት እንግዲህ ካናግሯት ከታምራትም ጋር ግንኙነት እንዳላት እና ከሱም እንደጠነሰች ነብሰ ጥሩ እንደሆነች እና እንደገና ደግሞ ከታምራት ጋር ቅርርብነት አላቸው፣ ይተዋወቃሉ፣ በደንብ ይቀራረባሉ፣ እሱ ያለበትንም ቦታ ሊያቅ ይችላል ያለችውን ሰው እንግዲህ ጠቁመው ነበር ለልዑል ማለት ነው። ደውላም ታዲያ እንግዲህ ወደ ቤት እንዲመጣ አድርጋለት ነበር። ያ ሰው ቤት ከመጣ በኋላ እንግዲህ ልዑል ይዞ ሲያናግረው መጀመሪያ ላይ ላለምን ነገር ተፍጨርጭሮ ነበረ። ያው እንግዲህ በኃይልና በጉልበት ከታምራት ጋር ያለውን ግንኙነት ተናግሮ ይህ አቤልን እናትና ወንድም ታምራት ሊያስገድላቸው እንደሆነ ነበር እንግዲህ ለልዑል እየነገረው ማለት ነው። ታዲያ እንግዲህ ይህንንም እንድታደርግ እንትን የተሰጣት ሴት እንዳለች ጠቁሞት ነበረ። ታዲያ እንግዲህ ይዞት ወደዛች ሴት ነበር ይዞት የሄደው ሉልን ማለት ነው። ታዲያ ሉልን በቦታው ላይ ሲሄድ እንግዲህ ያልተጠበቀ የአቤል ወንድም ከዛይ ከሴት ጋር አብሮ ቁጭ ብለው ነበረ ያገኛቸው ማለት ነው። ታዲያ እንግዲህ የአቤልም ወንድም እንዴ ልዑል ምንድነው ምንድን ነው ብሎ ሲል አይ እኔ እንደውም አንተ ትኖራለህ ብዬ አላሰብኩም ነበር። ይሄ ግጥጥሞሽ ነው። እኔ የመጣሁት እዚህ ቤት ጥቆማ ተሰጥቶኝ ነው፣ እና እሷ ጋር ነው የመጣሁት። የእኛን አሰራር ደግሞ ታውቃለህ። ስለዚህ እኔ አንተን ትኖራለህ ብዬ ለራሱ በፍጹም አልጠበቅኩም። የወኒ ምን እያረግ ነው እዚ ምንድን ነው ከእሷ ጋር የሚያገናኛችሁ ብሎ ነበር እንግዲህ እየጠየቀው ማለት ነው። ታዲያ እንግዲህ የአቤልም ወንድም ፍቅረኛው እንደሆነች ነበረ እየነገረው ለስንት ጊዜ በፍቅረኝነት አብረው እንደሆኑም ሲጠይቀው ከዓመት በላይ እንደሆናቸው ነበር እንግዲህ እየነገረው ማለት ነው። እና እንግዲህ ልጅቱም ስትጠየቅ ለመናገር በግልጽ ፍቃደኛ አልነበረችም ማለት ነው። ከዮናስ ጋር ከአቤል ወንድም ጋር ከአንድ አመት በላይ በፍቅር ተዋደው አብረው እየኖሩ እንደሆነ ነበር እንግዲህ ስትናገር የነበረው። ስራዋንም ሲጠይቃት ሱቅ አለኝ ወደ ሱቃልኝ ምናምን ነበር ያለችው። እንግዲህ ወደ ሌላ ሀገር የሚሄደች ምናምን ትንትላለች ነበር እንግዲህ ሲል የነበረው እንግዲህ የሆና ስም ማለት ነው። የአቤል ወንድም እንግዲህ ቤቱም በሚፈተሽበት ሰዓት ሽጉጥ ነው የተገኘው። እንግዲህ የአቤል ወንድም ምንም የሚያውቀው ነገር የለም እዛጋ ጋር ሽጉጥ መኖሩን እሷ ደብቅ አስቀምጣ ነበረ፣ ግን ፍተሻ በሚደረግበት ሰዓት ሽጉጥ ነው የተገኘው። ይች ሴት እንግዲህ ከአቶ መኮነን ጋም ትገናኛለች፣ ከአቶ ታምራት ጋር ትገናኛለች ማለት ነው። እንግዲህ ለሁለቱም ታስፈጽማለች ማለት ነው። ከሁለቱም ገንዘብ እየተቀበለች ማለት ነው። አቶ መኮነን እንግዲህ ታምራትን ማስገደል እንደሚፈልግ ታምራት ደግሞ የአቤልን እናትና ወንድም ማስገደል እንደሚፈልግ ነው እንግዲህ የደረሰው መረጃ ለልዑል ማለት ነው። እንግዲህ በጣም ያሳዝናል። ብቻ ግን ማለት ነው የምር እኔ እዚህ ጋር የሚገርመኝ ነገር ይሄ ቤተሰብ ማለት ለምንድን ነው የሚደባበቀው? ለምን በግልጽ አይነጋገሩም? እናቲቱም አሁን ድርጅት እንዳላቸው በሳቸው ስም እንደሆነ ምንም አይነት ነገር ለአቤል ሳይናገሩ ይህ ሁሉ ነገር እየደረሰበት ያለው ወንድሙም ደግሞ ፍቅረኛ እንዳለችው እንኳ ማሳወቅ ነበረበት። ለእናቱም ሆነ ለወንድሙ ያሳወቀው ነገር የለም። ይህ ቤተሰብ ማንንም ማመን የለበትም፣ ጥንቃቄ ሊያደርግ ይገባል። ግን እኔ የምር በግልጽ ቢነጋገሩ የሚያደርጉትን ነገር በቃ ፣ ምክንያቱም አሁን ላይ ማንን ነው የሚያምኑት? እነዚህ ሰዎች ሰው ማመን የለባቸውም ማንንም ቢሆን ማለት ነው። እውነቴን ነው። እያንዳንዱ የሚያደርጉትን ነገር ደግሞ እራስ በራሳቸው መወያየት መነጋገር አለባቸው። የምር መደባበቅ የለባቸውም። በአይነኝ እንደኔ ማለት ነው። አሁን ዮናስ እንግዲህ እዚች ሴትዮ ወጥመድ ውስጥ ገብቶ እሷ ግን የምትጠብቀው ትዕዛዝ ነው። ትዕዛዝ ነው የምትጠብቀው። ገንዘብ ገብቶላት እንደዛ አድርጊ እስከምትባል ማለት ነው። ግን ፈጣሪ ደግሞ ትረፊ ያላት ነፍስ ትተርፋለች እና ልዑል ፈጥኖ ደርሶ ህይወቱን ታድጎታል ማለት ነው። ሰላም አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም እንዴት ናችሁ ወደና የተከበራችሁ የቻናል ተመልካቾች ቲቪ ሰዎች እንዴት ናችሁ ዳና ናችሁ እኔ ዳና ነኝ አልহামዱሊላ እናንተም ሰላማችሁ ብዝዝት ይበል ሀገራችን ኢትዮጵያንም አላ ሰላም ያድርግልን ይያልኩኝ ዛሬ ምን በሌላ ባት ቪዲዮ መጥቻለሁ ማለት ነው ለዚህ ቻናል አዲስ ሆናችሁ ላይክ ሰብስክራይብ እያደረጋችሁ በየተሳቡ ሀሳብ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጣችሁ አበረታቱኝላችኋለሁ ውዶቼ ዛሬ እንግዲህ የመጣሁት በአቤል ማለት ሎል እንግዲህ የአቤልን ወንድም ደርሶ አትርፎታን ማለት እንችላለን። እንግዲህ የገባበት ነገር ጥሩ አልነበረም። እሱ ምንም የሚያውቀው ነገር የለም። እውነትም ፍቅረኛ አገኙ ብሎ ነበር። እንግዲህ እሷ ግን ፍቅር ይዟት ወይም እሱን ፍቅራው ሳይሆን ልትገለው ነበር የቀረበችው ማለት ነው። እንግዲህ ትዕዛዝ ነበር እየጠበቀች የነበረው እና እንግዲህ ከአቶ መኮንንንም አቶ መኮንንንም እንደማታቀው ታምራት የሚባለውንም እንደማታውቀው ነበር ስትናገር የነበረው። ልዑል ግን መረጃ ስላለው ስላለውና ያም ሰውዬ ደግሞ ከዚች ከሴት ጋር ግንኙነት ያለው የሚያቃ ሰው ያን ይዘውት ስለነበረ እሱ ስለሆነ መርቶ የወሰዳቸው እንግዲህ እሱን እንዲገባ አደረጉት። ልክ ሲገባ ስታዩ ነበር። አንተ ደግሞ እዚህ የምትሰራለ ለምን መጣ ነበር ያለችው። እንዴት ትተዋወቃላችሁ እንዴ ነው ያላት። ከዛም ዘመዴ ነው አለች። እኔ ዘመድሽ አይደለሁም። አሁን ይበቃል፣ በቃ እውነታውን ተናገሪ ነበር ያላት፣ እንግዲህ የተያዘውም ሰውዬ ማለት ነው። እሷ ግን ለመናገር ፈቃደኛ ነበረ ሽምጥጥ አድጋ ምንም ማቀው ነገር የለም ነበር ያለችው። እንግዲህ ልጁም የሆኒም በቃ ማመን ሁሉ ከብዶት ነበረ። እንዴት ላምን እችላለሁ እስቲ ማረጋገጫ ስጠይ? ነበር እያለ የነበረው ልዑልን ማለት ነው። ከዛ ያ መሳሪያ ተገኘ ሲፈተሽ። በኋላ ደግሞ ልዑል ውጣ በቃ፣ አንተ ወደ ቤት ሄድ። እኔ ማጣራት ያለብኝ ነገር ላጣራ እነግረሃለሁኝ። ችግር የለም፣ ሁሉንም ነገር ትሰማዋለህ። አሁን ላይ ግን ታምራት የሚባለው አንተንና እናትህን ሊገላችሁ እንደሚፈልግ፣ ሊያስገድላችሁ እንደሚፈልግ ነው የደረሰኝ መረጃ። ለዛም ነው ወደዚህ የመጣሁት እና አንተ ተነስተ ሄድ ሲለው ይሄኛው የተያዘው ሰውዬ ደግሞ መረጃ አለኝ ላሳያችሁ ሁሉ እችላለሁ። ከአቶ መኮነንም ጋር ግንኙነት አላት። ከታምራትም ከአቶ መኮነንም ጋር ከሁለቱም ጋር ነው ግንኙነት ያላት። ስለዚህ ከሁለቱም ገንዘብ እየተቀበለች መሀል ላይ እንግዲህ ይሄ መኮንን የሚባለው የአቤል አጎት ታምራትን ማስገደል እንደሚፈልግ ታምራት ደግሞ የአቤልን እናትና ወንድም ማስገደል እንደሚፈልግ ነው እንግዲህ ማለት ነው። ታዲያ ይህንንም እንግዲህ እሷ መሀል ላይ ሆና ምንድን ነው ከአቶ መኮነንም አቶ መኮነንም የሚሰጣትን ትዕዛዝ ትቀበላለች። ታምራትም የሚሰጣትን ትዕዛዝ ትቀበላለች። የሁለቱንም ታስፈጽማለች። እሷ የምትፈልገው አሁን ብር ገብቶላት ትዕዛዛቸውን ነው የምትጠብቀው። ታምራት የምትፈልገውን ገንዘብ ካስገባላት ይህን አድጌ ካላት ገንዘቧ ገብቶላትን ከማድረግ ወደ ኋላ አትልም። የሊ እውነትም አፍቅሮኛል እውነትም የዋህ ነው ቀርቦኛም ብላ አዝና ራርታ አተውም ምክንያቱም እነዚህ ስድስት ስልሳ ስድስትን የተቀላቀሉ ሰዎች ተመርዘዋል በእጃቸው ውስጥ በሰውነታቸው ውስጥ ደግሞ የሆነ የሚያደነዝዝ ጨካኝ አረመኔ እንዲሆኑ የሚያደርጉትን ነገር እንዳያውቁ የሚያደርግ ነገር በውስጣቸው እንደሚቀበርም ተናግረዋል። ቃል በቃል ማለት ነው። ስለዚህ ከማድረግ ወደ ኋላ አትልም። ይሄ ልይ እኔ እውነትም አፍቅሮኛል የዋህ ነው ምናምን ብላ ራርታ የምትወው አይደለም ነበረ ማለት ነው። እሷ የምትፈልገው ገንዘቧ ገብቶላት አድርጊ ስለምትባል ነበረ የምጠብቀው የነበረው እና ያም ሰውዬ እንግዲህ ዱባይ ሂዳ ሳለ ከአቶ መኮንን ጋር የተነሳችውን ፎቶ የተጻጻፉትን ነበር እንግዲህ ያሳየው ማለት ነው ታዲያ። የሆንም ያየውን ማመን አቅቶት የሆንም ታዲያ ያየውን ማመን አቅቶት ተንስቶ አነቃት ማለት ነው። በቃ ገላት አለው ሽጉጡን ስጡኝ ወሰዳችሁትን አሁን ገላት አለው ሁሉ ብሎ በቃ እሷን አንቆ ይዘዋለቅም ብሎ ነበረ። በስንት መከራ አገላግለውት እንዲረጋጋ አድርገው፣ በቃ አንተ አሁን ይሄን አወክ ሰማ አደለ እውነታውን ካወክ አሁን በቃ ሄድ ወደ ቤት ብለው እንግዲህ ቤት ውሰዱት ብሎ ነገራቸው። እሱን ይዘውት ሄዱ። ሉልም ደግሞ ማጣራት ያለበትን ነገር ሲያጣራ ነበረ ማለት ነው። እና በጣም ይገርማል። ብቻ ግን ማለት ነው የምር የነዚህ ሰዎች ክፋት፣ አረመኔነት፣ ጭካኔያቸው ረብስ ሚላ እንግዲህ በአቤልን በኩል ደግሞ በዋናነት ወንጀል ሲፈጽም የነበረው ዋና የተባለው ጥላሁን የሚባለው ሰውዬ እንግዲህ ዛሬ ለአቤል በራሱ ፍቃድ እጅ ሰጥቷል ማለት ነው። እንግዲህ በዋናነት ትልቅ ደረጃ ላይ ስልጣን ይዞ ነገሩን በዋናነት ሲመራ የነበረው እሱ እንደሆነ እንደገና ፋይሎች እንዳለ ፋይሎች በእሱ እጅ እንደሚገኙ ያንም አሳልፎ እንደሚሰጠው ነበር እንግዲህ ሲነግረው የነበረው። ያም ፋይል እንግዲህ የተገደሉ ሰዎች ስም ዝርዝር እንዳለ እዛ ላይ እንዳለ እንደገና ደግሞ ወሲባዊ በሴቶች ላይ የሚደርስባት የሚደረገው በቃ እንዳለ በቃ እዛ እየተመለመሉ የሚገቡትን ሰዎች ስም ዝርዝር እንዳለ የያዘ ዶክሜንት እንዳለ ነበር እንግዲህ ሲነግረው የነበረው ማለት ነው። ያንም እንግዲህ ሊሰጠው፣ ከአሁን በኋላ እኔ በቅቶኛል፣ ለቤተሰቦችም ለልጆችም ስል በቃ እኔ ከዚህ በላይ መሄድ የለብኝም እስካሁን ብዙ ወንጀሎችን ሰርቻለሁ። ከባባድ ወንጀሎችን ሰርቻለሁ። ብዙ ሰው በእጄ ጠፍቷል። የብዙ ሰው ደም እጄ ላይ አለ። ብዙ ሰው ገድያለሁ። እንዲሁ በግልጽ ነበረ ሲናገር የነበረው ማለት ነው። እያንዳንዱ የሰራቸውን ወንጀሎች ሲናገር ነበረ ማለት ነው። እንግዲህ እና አሁንም ደግሞ እኔ በቃ የካንሰር ታማሚ ሆኛለሁ። ከዚህ በላይ ምንም ማድረግ አልችልም እኔ በቃ ህግ ፊት ቀርቤ እዛው እንትን እላለሁ። በቃ ማረፍ ፈልጋለሁ ታስሬ እዛው። ግን አደራ ምልህ ልጆቼ፣ ቤተሰቦቼን ለነሱ ጥበቃ ከለላ እንዲደረግልኝ ለነሱ ነው። በቃ ይህንን ነገር ማቆም አለብ ብዬ በራሴ ፍላጎት እጄን የሰጠሁት። ወደ አንተ የመጣዎች ነበር እንግዲህ ያለው። እንግዲህ ያው ከአቶ መኮንንም ጋር ከሌሎችም ጋር ያለ መግባባት ነገር ስለተፈጠረ ወደነሱ ቢሄድ ያው እነሱ እንደሚገሉት ስለሚያውቅ ወደ አቤል ደግሞ ከመጣ ያው አቤል ወደ ሕግ ነው ወደ ሕግ ነው የሚሄደው። ሕግ ቀርቦ የሰራውን ያው እንግዲህ ሰርቷል በዛ ይጠይቃል ይታሰራል፣ እንጂ ምንም ነገር እንደማይሆን ስለሚያውቅ ነው። ወደ እነሱ ጋር ከሄደ ግን እሱም ቤተሰቦቹም እንደሚገደሉበት እንደሚጠፋ ስለሚያውቅ ነው። እንግዲህ ለአቤል ለእነሱ እጅን ሰጥቼ እነሱ ከሚገሉኝ ቤተሰቦች ወይንም ከሚያጠፉብኝ ለህግ እጅን ቢሰጥ ይሻላል ብሎ እንግዲህ እጁን ይሰጠው ማለት ነው። እንግዲህ እና እንግዲህ ካንሰርም ታማሚ ነኝ፣ ካሁን በኋላ በቃ ምንም ብዙ ነገር አድርጊያለው ብዙ ወንጀሎችን ሰርቻ አለው በቃ አሁን ላይ ሳስበው በጣም እንትን እያለኝ ነው እያለ ነበር እንግዲህ ሲናገር የነበረው ማለት ነው። ምን ያህል በቃ እነዚህ ሰዎች እንግዲህ ትልልቅ ባለስልጣኖች፣ ባለሀብቶች ሁሉ እዚህ ነገር ውስጥ እንዳሉ ነው እንግዲህ እዚህ ሲናገር የነበረው። እዚህ ስድስት ስልሳ ስድስት ውስጥ ባለስልጣኖች፣ ባለሀብቶች እንዳሉበት ነው እንግዲህ ሲናገር የነበረው። እና የምር ብቻ ከባድ ነው የምር አንዱ ይሄንን ኬዝ ጨርሰው ሎለም አቤልም ብሩኬም ሌሎችም በቃ እንደው እውነት በዚህ ስራ ላይ ተሰማርተው ያሉ ሰዎች የምር እረፍት ያስፈልጋቸዋል። አሁን ላይ በጣም እየደከሙ ነው፣ በጣም እየለፉ ነው። እኔን የምር ነው ምላችሁ እንቅልፍ እንደው ማለት እንቅልፍ ይተኛሉ ወይ? ሀሳቡ፣ ጭንቀቱስ እንዴት ነው? እንቅልፍ ሊተኙ የሚችሉት ምግብ ውስጥ እንዴት ነው የሚበላቸው? እንዴት ነው የሚጠጣቸው? ማለት ብዙ ጠላቶች አሏቸው። በካሜራማኖቻቸው፣ አብሮ በሚሰሩ በስራ ባልደረባዎቻቸው፣ እነዚህ ሰዎች እጃቸው ሰፊ ነው። እነሱም እንደሚሉት እኛ እጃችን ሰፊ ነው፣ እስር ቤትን ብንገባ ዛሬ ብንታሰር፣ ነገ እንፈታለን ምናምን ብለው የሚያስቡ ናቸው የሚሉ ናቸው ማለት ነው። እኔ የምር በጣም ነው የምሳቀቀው ለነሱ ማለት ነው። የሚበሉትስ የሚጠጡትስ እንዴት ነው? ምግቡ ላይስ በቃ የሆነ አለኮ። እኔ የምር ነው የምላችሁ ና ስቀቀን ይኖራል። ያስቡ ይሆናል እውነት በስቀቀን ሊበሉ ይችላሉ። በስቀቀን ሊጠጡ ይችላሉ። ምክንያቱም አሁን ላይ ማን መታመን እንዳለበት ለራሱ የማይታወቅበት ነገር ነው። ማን ነው የሚታመነው በዚህን ሰዓት? የሚታመን ሰው አለ ወይ? ለነዚህ ሰዎች ታማኝ የሆነ ሰው አላቸው ወይ? በመሀላቸው አብሮቸው አብሮ የበላ አብሮ የጠጣ እየካዳቸው ነው። እኔ የምር በጣም ብቻ ከባድ ነው እና አላችኋለሁ ውድ ቤተሰቦቼ ለማንኛውም ሁላችሁም በየሃይማኖታችሁ በዱዓ በጸሎት እናስባቸው። እኒህ ጀግና ወንድሞቻችን ለሀገር ለህዝብ ነው ይሄን ሁሉ ዋጋ እየከፈሉ ያሉት ፈጣሪ ይጠብቃቸው ነው ምለው እና ውድ ተመልካቾቼ፣ በቀጣይ በሌላ ቪዲዮ ደግሞ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ላይክና ሰብስክራይብ ማድረጋችሁን እንዳትረሱ። ቤተሰብ ያሉ ናቸው ቤተሰብ ሁኑ። ነባር ቤተሰቦችም እንግዲህ ላይክ፣ ሼር እያደረጋችሁ አሳብ አስተያየታችሁንም ኮሜንት ላይ እያስቀመጣችሁ ስለምታበረታቱኝም ከልባ አመሰግናለሁኝ።